ዝም ብለህ ስማ፣ ይህን መታ አሜን ብለህ ለራሴ ተቀበል። ለይስሐቅ የመጀመሪያ ምንጭን ተከራከሩ፣ ሁለተኛውን ተከራከሩ፣ ሶስተኛ ግን የማይከራከሩት ምንጭ እግዚአብሔር አሳልፎ ሰጠው። የሚከራከሩ ሁሉ ምንጭን ሊያስረከቡ ነው። ትንሹን ለቅህ፣ ትንሹ ላይ የቆየህበት ዘመን አበቅተ፣ ከትልቁ ምንጭ ርሆቦት ጋር ልትገናኝ ነው ያለው። ዝም ብለህ አትፍራ፣ አትዘን። ማነው አለኝ አትበል። በዚህ ምሽት እግዚአብሔር ርሆቦትን አሳልፎ ይሰጣል። በዚህ ሌሊት የአንድ ሰው ማስገብ በኢየሱስ የሚፈትሻል። ዝም ብለህ አመን ብለህ ውሰት። ምንም ፎርሙላ አያስፈልግም። ወዲያና ወዲህ እያልክ ዝም ብለህ አትጨነቅ። ምንጫችሁ ጋር የሚከራከር ሁሉ ከዛሬ ምሽት ጀምሮ በኢየሱስም ምንጫችሁን ይለቅሃል። ታላቅ ታምራት ሲሆን ለምዝጋናው ተረኛ ነህ። ዝም ብለህ አመን ብለህ ውሰት። ለጓደኛዬም ሼር አድርግ፣ ለምትወዳቸው ሁሉ ሼር አድርግ፣ ሼር አድርጊው። ዝም ብለህ አታሳልፍ። ለማሳለፍ አትጮክል። ስማ ይሄን መት። በጌታ በኢየሱስም በህይወቴ ላይ ይሄ ቃል ይፈጸማል። ተባርክ እግዚአብሔር ከእናንተ ጋራ ይሁን። ወንድማችሁ ፕሮፌት ሚናይ በሌላ ምልክት እስከምንገናኝ ምርቃም ቆይ።